ኧረ ምንም ችግር የለውም፣ ግን ያው ትንሽ ብርዱ ነው እንጂ። ኧረ ችግር የለውም። እኔ ጃኬት እሰጥሽ ያለው ችግር የለውም። እ መቆየቱ አይሻልም? እንግባ እያልሽኝ አለ አላልኩም። ምን ማስረጃ አለ? እንደሱ ለማለት ነው ብያለውን እኔ የመሸኖ ሻኛኝ ነው እያልኩ ከእሱን ማስረጃውን ታዩ ማስረጃውን ታዩ። ችግር የለም። የቪዲዮ ባለሙያዎችም ምንም አሉ፣ ችግር የለም። ጃስ ና ና ና ና እኔን አጠኪኝ። እንደ ኖርማሊ አደለም፣ አደለም። በትክክል እኮ ነው የምነግርሽ። በትክክል ነበር ዝም ብሎ የተቸገረው ብሎ ይቸግራሉ ለሚያውቀው በርቀት ነው የምትተዋወቁት እኔ ደግሞ ሌላ ነገር ምናምን ግንኙነት ያለ እዛው ሌላ ነገር መስሎ ነበረ እኔም ብዙ አላውቀውም በነገራችን ላይ እና ሀይ ሀይ እንዴት ነህ ወንድሜ ሰላም ነው ወይ አለው፣ አራዳ ታይምስ መሰለኝ፣ ሶሪ አራዳ ታይምስ። እንዴት ነህ ወንድሜ? ቴሌግራም ላይ አውርተኸኛል፣ አመሰግናለሁ። ስራ ቢዚ ሆኜ ነው። ያው ሰው ሀገር ነው ያለሁት። አሜሪካ ዳላስ ነው እገኘው። ትንሽ ቆየው። ብዙ ነገሮች ሀገሬ ላይ መስራት ፈልጋለሁ። ቅርብ ጊዜ መምጣት አይቀርም። ማለት ለመናገር አንደኛው አላማዬ ማግባት ነው። ላገባ ትፈልጋለሁ እና ኖርማሊ ምንም አይነት ችግር አላየሁባትም። ጥሩ ሰው ነች። በፊትማ ኢትዮጵያ እያለሁ አውቃታለሁ። አንድ አካባቢ ላይ ነበረንና ተጠራጣሪ ሰው አይደለሁም። በጥርጣሬ ትዳር ውስጥ አይገባም። ነገር ግን አሁን የሚሰማኝ ነገር ምንድን ነው? አንድ ታናሽ ወንድም አለኝ። በጣም ጩቄ ልጅ ነው፣ ግን የሚነግረኝ ነገሮች ደስ አይሉም። ትንሽ ልጅ ነው ብዬ ደግሞ ሆነ አቅም አልፈልግም። እስኪ እስቲ አግኛትና የሆነ ነገር የምታደርገው ነገር አድርግልኝ። ምክንያቱም ልቤ እርፍ እንዲልፈልጋለሁ በዛ ላይ ደግሞ በጣም ሙዳት ለእሷም ፍቅር አለኝና ሰው ልቤን መስበር አልፈልግም ሰው ሀገር ለፍቼ ሀገሬ ገብቼ ደግሞ አገብቼ መኖር እፈልጋለሁ። በእርግጥ እሷ እዚህ መታ መኖር ትፈልጋለች፣ እኔ ደግሞ ወደ አዲስ አበባ ላይ ነው መኖር የምፈልገው። እሱ ፐርሰናል የእኛ ጉዳይ ነው። ነገር ግን ለጥቅም ነው የቀረበችኝ ብዬ አላስብም። ግን ባህሪዋን ስለማላውቀው ዴቱ ዴ ስለማላገኛት ፕሊስ አግኛትና አውራልኝ። ሰሞኑን አንድ የጸጉር ማቴሪያል ለምትፈልገው ከዚህ ምልክላት ነገር አለ። እሱን እልክልህ እልክልህና፣ እሱን እንደምትሰጣት አድርገህ አግኛት። እንደዛ አድርገህ አግኛት። ሶ ማታ ስለሆነ ነው። ቀን ከተቻለ ደግሞ ድጋሚ ቪዲዮን አስተካክልል አክል የምትለይን ከሆነ እልካለሁኝ። ለትብብር በጣም ነው አመሰግነው ወንድሜ፣ ቴንክዩ ሰላም ሰላም እንግዲህ በአዲስ ቪዲዮ እና በአዲስ ዝግጅት ደግሞ መጥተናል። አሜሪካን አንድ ጓድ ባልደረባችን ያው የምንሰራውን ስራ አይቶ የሆነ ጉዳይ ልኮልናል። ያን ጉዳይ ደግሞ እዚህ ያለች ገርል ፍሬንድ አለች፣ ስለ እሷ እንድናጣራለት ያለችበትን እና እውነተኛ ፍቅርም እንደሆነ እንድንገመግብለት እና ለራሱ እንደነሲል ይህንን ነገር ስራ ሰጥቶን ነበር። እኛም እኔ ደግሞ ከሱ ጋር እንደተላኩ መልክተኛ ሆኜ እዚህ እንደመጣው ያው አሜሪካ እንዳልሄድኩ ታውቃላችሁ። ግን ባይሆንም ከአሜሪካ እንደመጣ ሰው ራሴን አድርጌ እኔ ጋ የተላከልሽ ስጦታ አለ፣ ከሱ ጋር የተላከ መልእክት አለ። ስለዚህ ብትወስጂ ብዬ ይሄን ያረፍኩበት ፔንሲዮን ነው ብያት፣ እንግዲህ የሚፈጠረውን ከእሷ ጋር ያለውን ነገር እና እኛ ደግሞ እሷን በምንፈትንበት መልኩ ፈትነን ፈተናውን ታልፋለች አታልፍም፣ እንግዲህ አብረን የምናየው ይሆናል። እንግዲህ ወንድሜ አሜሪካ ከሄደው የቆየ ቆይቷል ግን እዚህ ባለው ሪሌሽንሽፕ እርግጠኛ አይደለም የሚደረገውንም እዛ ያሉት ሰዎች ብዙ ነገር ሲደርስባቸው ያለ እሱን ግምት ውስጥ በማስገባት እዚህ ያለችውን ጓደኛዋን ደግሞ እኛ በምንለካበት ነገር ለክተንለት ፈትነንለት ፈተናውን ካለፈች እንግዲህ እሱ ለቁም ነገር አስበው ነው ይሄን ጉዳይ ያደረገው እሷ ጋር እንዴት ነው ሪሌሽንሽፑን ሲሪየስ አድርጋ ይዛለች ወይ የሚለውን ነገር አብረንም እና ይሆናል እዚህ ቀጥሬያታለሁ። እንግዲህ እንደምታዩት የሚያምር ቦታ ነው፣ ሚያምር አካባቢ ነው። አካባቢ በግንባታ የተጧጧፈ ነው። አዲስ አበባ ደግሞ እንዴት እየሄደች እንደሆነች ይታወቃል። እዚህ ነው ያረፍኩት ብዬን የጠራዋት። አሁን ኦልሬዲ እየደረሰች ነው፣ ደርሻለሁ ብላለች። ቦታውን ነግሬያታለሁ። እዚህ መታ ደግሞ እሷ ጋር የምናቀርብላትን ጥያቄ የምንገመግምበትን ሁኔታ እንዴት ታለፋለች እንዴት ነው የሚለውን ነገር አብረን የምናየው ይሆናል ያው እንደምታዩት እሷን የምደውለው ያለውን ነገር እዚህ እንዳለው ነግራታለው። ህንፃው ላይ ውጪ፣ እላይ ውጪ እና እላይ ቴራዝ ላይ ነው ያለው። ትንሽ አየር ለመቀበልም ስለፈለኩኝ እዛ ነበርኩ ቴራዝ ላይ። እዚህ ያለውም አየር እናፍቆኛል እና እሱንም ለማጣጣም ብዬ እላይ ጣራው ላይ ወጣሁኝ። ነይ ወደ ላይ ውጪ፣ ወደ ላይ ውጪ። አይሻለሁ፣ ስትወጪ ትታየኛለሽ። ነይ፣ ነይ፣ ነይ፣ ነይ። እየመጣሽ ውጪ፣ ውጪ። ስትወጪ አይሻለሁ። እንዴት ነሽ? ሰላም፣ ሰላም። እንዴት ነሽ? አለሁልሽ። እንኳን ደህና መጣሽ። እናንተማ እዚሁ ስለምትኖሩበት ብርቅ አይደለም መሰለኝ። እኔ አየሩ ራሱ ብርቅ ሆኖብኝ እዚህ ነው ያለሁት። ታውቂያለሽ? አዎ ልጠግብ አልቻልኩም። ረጅም ጊዜ ሰላም፣ ሰላም፣ እንደት ነሽ? ሰላም ወደድሽው? በጣም ደስ ይላል። ሰምን ሽማግሌ ሰው ምናምን ነበር የጠበቀኝ። አይ እኔ በትምህርት ጉዳይ ነበር የሄድኩኝ አሜሪካና ብዙ ጊዜ ቆይቻለሁ እና እዛ መልዕክት ነበረች እና አድርስላት ተብዬ ደግሞ አን ሰምቻለሁኝ። እናም ለሱ ነበር የመጣሁት ግን እንዴት ነው በጣም አሪፍ ሰውም ደግሞ አምሮበታል። እናንተም አምሮባቸዋል አለ እናንተ አንበልጥም። እኛ እዛ ቀን ከለሊት ስራ ሆኖ መምረጥ ችግበታላችሁ ቦታ ነበ ናፍቆኛል። እና እንደዚህ አየር የለም እዛ። ታቀልሽ፣ እንዴት ነሽ? ኑሮ እንዴት ነው? እዚህ ነው ያረፍኩት። አልጋቸውም አሪፍ ነው። እዚህ እዚህ ነበር አልጋ ያዝኩት። ገስታውስ ነው ሩም ሳይሆን ያው፣ ገስታውስ ሙሉ ነገር የተሟላ ነው። እኛ ደግሞ እዛ ስንኖር እንደዚህ አይነት ነገር እንወዳለንና የራሱን ነገር ራስ አብስሎ መገብ ምናምን ነገር ስላለ ብዙ አይከብድም። ግን እዛም ብቸኝነት እዚህም ብቸኝነት ግን ከባድ። አሪፍ መልክት ነበረሽ። እኔ ጋ የተላከልልሽ ሰው ብሎኝ ነበር እኮ ዝም ብሎ ነው የተቸገረው። በርቀት ነው የምትተዋወቁት? እኔ ደግሞ ሌላ ነገር ምናምን ግንኙነት ያለ ለዚም ሌላ ነገር መስሎ ነበረ። እንደዛ በጣም እኔም ብዙ አላውቀውም፣ በነገራችን ላይ እና ሰው ነው ጓደኛ ያውቀዋል እና ለጓደኛ አንድ አብሮኝ የሄደ ልጅ ነበር፣ እዛ ብዙ ጊዜ አብሮኝ የኖረ እና ከሱ ጋር አብረው ነው የሚሆኑት፣ ሚኖሩት፣ የሚሰሩት አካባቢ የእነሱ ስቴት እና የእኔ ስቴት ይለያያል የብዙ ማይል ርቀት አለው እና ብዙ ነርተሽ ነው የምትሄጂው። እዛ እነሱ ያሉ እዛ ቤት የተመሰገነ ይሁን። እኔ ደግሞ ስመጣ እኮ ምናልባት እህቱም ተውኛለሽ፣ ምን ተውኛለሽ ምናምን ብዬ ማለት እኛ ወደዛ መሄድ ምናምን እያሰብን እዚህ እንኳን የብቻዬን ኑሮ መረረኝ። እንደገና ደግሞ ባገባም የውጭ ሀገር ዜጋ አገባለሁ ብዬ ሀሳብ የለኝም አይደለ? ታድለን እና እኔማ ያው ምን ሰራ መጣሁ ብዬ ነው። አይ እኔ እንትን ብዙም እዚህ ሪሌሽንሽፕም ከሰዎች ጋር ግንኙነት የለኝም እና አሁን ግን ሳስበው የራስሽ ኑሮ ይናፍቅ የለ መውለድ እንትን ማለቱ በዛም ብዬ ለዛ ነው እንጂ ያመጣጠኝ እንደዛ ነው። አሁን እንግዲህ አንተም ቶሎ ጠብሰህ አግባና እኛም ጓደኞች ምናምን ካሉ ካፈላልግልና ታዲያ ምን እንዳለ ብለህ ነው ቁም ነገር ምናምን ለቁም ነገር የሚያስብ ሰው የለም። እኛማ ቢገኝ ማን ትዳር ይጠላል ብለህ ነው። እሱም ግን መልእክት ሲልከኝ እዚህ ነው ምናምን ነገር ሲል ው እዚህ ነው ያደርጉት እንዴ ነው ወደድ፣ በጣም ደስ ይላል። አካባቢ ሁለት አለ ብቻ ነው እ የደብረውኛል ግን የሚያስጎበኘኝም ምናምን ሰው ስለሌለ ሰው ብቸኝነት አይሉ አዎ በእርግጥ ብቸኝነት ማን ይፈልጋል ብለህ ነው? ግን ያው ታማኝ ምናምን ሰው ሳይኖር ሲቀር። አንተ ግን እስካሁን እንዴት ሳታገባ ማለት በአሜሪካ ሕይወት ዲያስፖራ ሆነህ ምናምን ተናዮች እና፣ አመሰግናለሁ እንዳንተ አይነት ሀሳቢ ሰው ከሆነ የጠፋው እንዴት ነሽ? ግን ግን እሱ ሳይሆን እንትን ነው። ብቸኝነቱም ይደብራል። እንደገና ደግሞ ከተማው እንደ በፊት እንዳለው አይደለ። አሁን ማለት እኔ አሁን አዲስ አበባን አውቀዋለሁ ብዬ ለመናገር አልቻልኩም። እዛ የነበረውንና እዚህ የነበረውን ሳነ በፊት የነበርኩበት አንድ አይደል፣ አሁን ተቀይሯል። ከተማው ራሱ እንዳልወጣ ፈሪ ሆንኩ። አይ በጣም ብዙ እርቀት ስለነበረ ነው። የሚያስጎበኝ ሰው ቢኖር ያለው ልክን ያላምዳለ። እንዳያሳስብህ አንተ ብቻ ጊዜው ይኖርክ እንጂ። አረ ጊዜው እንደሆነ አለን። ይበርዳል፣ እንገባለን። ክላስ ትሄጃለሽ ወይስ? ግን ተዳፈርኩሽ? ችግር አለው? እኔ ማለት ሪላክስ አድርጌ ስለማወራ ነው፣ ነገሮችን ግልጽ አድርጌ ስለማወራ። አረ ችግር የለውም። እንትን እንደዚህ ጃኬት ነስትሽ ወይስ ደስ ይለኛል። ትሰጥሻለሁ። እሺ፣ ግን አየሩን አትፍሪው። ደስ ይላል እኮ። ታዲያ አሁን የምትሄጂበት ነገር ከሌለ እንትንም ማቲ ከሆነ ብትቆይ ችግራል ችግር የለውም። ግን ያው ትንሽ ብርዱ ነው እንጂ ችግር የለውም። መቆየቱ ይሻል። ማለት ሰዓት ካለሽ ይቅርታ ግን አልተዳፈርኩሽ። አረ ችግር የለውም እ እኔ ራሴ በእናትክ እንደዚህ በነጻነት ቀርቦ የሚያወራኝ ሰው በጣም እየፈለኩ ነበር። አንተ ብርድ አይ ችግር የለውም። አንቺን የመሰለ ቆንጆ አሜሪካን ውስጥ ሴት ልጅ ትከበራለች። ገባሽ? ሴት ልጆች እንደዚህ የአዲስ አበባ ወንድ መኪና እንኳን ይዞ መጥቶ የሆነ በራ ይከፍትልሽ ማለት እዛ አንድ ኳሊቲ ነው የሆነ ነገር ስትስት ምናምን። እንዴት ነሽ አሁን? ግንሽ ከቅድሙ አሪፍ ነው። ለዚህ እኮ ነው ኢትዮጵያ ውስጥ ፍቅር የሚያውቅ ወንድ የለም፣ ለትዳር የሚሆን የለም እምለው። አይ አያያዙ ይሆናል እንጂ አሉ እኮ፣ ብዙ ጥሩ ኑሮ የሚኖሩም ሰዎች አሉ። እኔ ምን ግን ያው ሀሳቡ ከአንተ ከመጣ ይቀር ካላገባት ማለት ነው። ብዙ ብንቀራረብና ደስ ይለኛል። ራሱ ምእኔም ሳይስ ደስ ነው ያልሽኝ። በጣም ማለት እንደዚህ ወጣት ሰው ምናምን አልገመትኩም ነበር። ለአሮጌት እሱ ጓደኝ እንትን ቤተሰብ ናት ምናምን ስላለኝ እንደዛ ለመሰለኝም ነበር ታውቂያለሽ። ግን ቆንጆ ይሄ ልጅ ነች በጣም በዛ ላይ የጥቁር ቆንጆ ነች በጣም የሀገርሬ ሴቶች እንዴት እንዳማረባቸው ነ። ታዲያ ሰዓት ካለሽ ምን ካለሽ፣ ለምን ነገ አትቆይም? ኖ እንዴት ይደብረኛል። ከአንቺ ከመሰለሽ ቆንጆ ጋር እንደዚህ ጊዜ ማሳለፍ ለእኔ ደስ ይላል። እንደገና ደግሞ ቁም ነገር አድርገ ነው የሚሆነው። ነገር አይታወቅም፣ እንደዚህ ይፈጠራል ብሎ አይደለም ሰው በእርግጥ ሰው ሲገናኝ ምንም ነገር ይፈጠራል ብሎ አይታሰብም። በአጋጣሚ ነው፣ ግን የትራሴ ሳይክ በጣም ነው የተመቸኝ። ወጣት ነ፣ ቆንጆ ነ፣ ስራ አለ። ጀስት እንዴት ነው ትቆያለሽ? ደስ ይለኛል። አድረሽ አድሮሽ ብትሄጂ ደስ ይለኛል። ሩም፣ አሪፍ ሩም ነው የያዝኩት እዚሁ። የምትፈልጊው ነገር ይኖራል፣ ችግር የለም ደግሞ አንዳንዴ የምታውቂው ሰው እንደዚህ አጋጣሚ ምናምን ስትሆኝ ነው በጣም ደስ ይላል እ አዎ እውነት ነው እውነት እንደውም እኔ ብዬሽ በረደኝ ነው ብሩ ደስ ይላል ብንገባው ከያዝክ አይቀርም አለ አድረሽ ትሄጃለሽ ጠዋት ቁርስ በልተን እዚሁ ቁርስ አላቸው ደግሞ ደስ የሚል ቁርስ አላቸው እ አትጨናነቂኝ ነው ያክል። ደስ ይለኛል። እውነት ቀለል አድርገሽ ማየት ነው፣ ቀለል አድርገሽ ይኸውና። እና እዚህ ብታደርጊ ደስ ያለሽ ማለት አብረሽ ብታደርጊ ደስ ይለኛል። ብትሆ አሪፍ ይሆኑ ነው ያላቸው፣ ጠዋት ቁርሳቸው አሪፍ ነው። ማደር አይሆንም፣ ይጠብቀኛል። እሺ፣ በዛሬ ደግሞ ቤቱ አድሬ አላውቅም። ስለበረደኝ ነው እዚህ ጋር አደረግሽ ማለት ስለበረደ ማለት አፍረሽ ነው ወይስ? አይ ማፈር ሳይሆን ጀስት አንቺም ተመችተኛል ብለሽኛል አይደል? ኦ በርግጥ ማለት ሰዓቱ ማርዘሙ ምን አይ ከባድ ነው ትንሽ ማለት የተላከልኝ ቃል ለሱና ሳይ ሻርጅ ስላልኳት ትጠብቀኛለች እሷ። ታዲያ ጠዋት ላይ ጥሩ ሰዓት አሳልፈ ምናምን ነገር ጠዋት ላይ በዚህ ቁርስ በልትሽ ምናምን ነገር ብትሄጂ ደሰች። ታዲያ እሷም አሪፍ ጊዜ ይኖረናል ብዬ አሳልፍ ስሟ እንደሚሆን ተስፋ ይኖረኛል አሪፍ ቀን እንደምጋረፍ ጊዜ እንደምናሳለፍ ግን እሷ እንደሞ ምን ልበላትሽ? እሷ የሆነ ነገር ብለሽ ደው ይላትና የሆነ ነገር ብለሻት ምናምን ነገር እ ትቀይተመኛለች ጓደኛዬም ይቀየመኛለች። በዛ ደግሞ ቤት ደውላ ተጠየቀቻቸው ምን ይሉኛል? ቤት ከባድ ነው ማለት አይ፣ ማለት ሌላ ቀን መገናኘቱም እንችላለን። መቼም ትቆያለህ አይደል? እዚህ ግን ለመቀራረቡም ቢሆን እኮ አብረን የሆነ ጊዜ ብናሳልፍ ምናምን ነገር ለአንቺም ለእኔም አሪፍ፣ ለመታወቁም ለመግባባቱም አሪፍ የሚሆን ይመስለኛል። ምን አልተመቻዎች? አይ ምን፣ አይ እንደሱ ሳይሆን ጀስት ሪላክስ አድርጊያ በቃ ማለት እንደ ሞደርን ሴቶች አስበኝ። ምንም ማለት አደለም አ ምን ያሳፍራል ያስቃል ሁኔታ እና ምን ችግር አለው ስሽ። ለማንኛውም ለመቆየትም ቢሆን ወደ ውስጥ እንግባ፣ በርዶኛለ ሩም እንግባ። ታዲያ ማለት ትንሽ ጊዜ አሳልፈን ምናምን ነገር በኋላ ትሄጃለሽ ወይስ ከብርድ ላይ ሩም ስንገባ ደግሞ ደስ የሚል ጨዋታ ብንጫወት ምናምን ነገር የፍቅር ጨዋታ ቢኖረው ምናምን ደስ ይለኛል። ማለት ሪላክስ አድርጊ፣ እንዲያክል የሚያጨናንቅ ነገር አይደለም እኮ ይጠይቅሻ። እኔ ስለተመቸሽኝ ምናምን ነገር ሳይሽ ደስ ስላልሽኝ፣ እንደገና ደግሞ እኔ ከእሱ ጋር ግንኙነት ያላችሁ መስሎኝ ነው እንጂ በእርግጥ ከሱ ጋር እንኳን ምንም ነገር የለንም። ስለማውቀው ስለምንግባባ ነው። የሰፈር ሰው አንድ አካባቢ ነው የምኖር ሰፈር ነን እና ለዛ ነው እንጂ እኔ ለዛውም የከበደኝ ልክ እንዳየሽ ነው አይኔ ያረፈብሽ እና ማለት ሳይስ አሁን ደግሞ እንደዚህ ስንግባባ የሱ ጓደኛ ሪሌሽንሽፕ የሌለሽ ምናምን ቢሆንም ምን ብዙ አላውቀውም። ገባሽ? እዛ በጓደኛ ነው የማውቀው፣ ምንም የማውቀው ነገር የለም። አብረሽኝ ኢንጆይ ብታረጊ ምናም ነገር አብረሽኝ ብታረጊ፣ አሪፍ ቁርስ አላቸው። ደስ የሚል መስተንግዶ አለ ምናም። ጀስት ደግሞ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ጥሩ ዴት እናደርጋለን ብዬ አስባለሁ። ወደ ውስጥ እንግባ ይሻላል። እስኪ እስከዛ እንትን እናድርገው። ጃኬቱ ልንገባለ ልንገባ ነው እና ስለዚህ ሩም እንግባ እና አሪፍ ጊዜን አሳልፋል። ተመችቶሻል? እኔም ሳይስ ነው የተመቸሽ። በዛ ላይ ሰውነት ምናምን ነገር ደስ ይላል። ቢኩል ምንድን ነው ምን አትሳቀቂ። በጣም ደስ ስላልሽኝ እኮ ነው ማሪ ከሱ ጋርም ደግሞ የኔ ያክል ግንኙነት የላችሁም። ኮጅ ወስተ አይደለም መጣቂ በቃ ነው ይጋር ደግሞ አሪፍ ጊዜ እናሳልፋል። አይሻልም? እና እንሂድ። በጣም ነው ግን የሚገርም ማለት በጣም ነው የገረምሽኝ። እና ጓደኛሽ እንደ ጓደኛ እንደ ቁም ነገር ነው የሚያስብሽ። የእውነቴን ነው የምነግርሽ። ጥሩ ልጅ ነው። ኖ መተዋወቅ አይደለም ግን ጥሩ ልጅ ነው። ለቁም ነገር ነው የሚያስብሽ። የእውነቴን ነው የምነግርሽ። አንዳንዴ እንደዚህም ማፍቃሪ ላታገኝ ትችያለሽ። ብዙ ሰዎች በሪሌሽንሽፕ ብዙ ነገር ይጎዳሉ። ግን ጀስት በጣም ነው የሚወድሽ። በጣም ለአንቺ ብዙ ነገር ያስባል። ብዙ ነገር ግን ያደረግ ግን እኔ የተረዳሁትና ያወቅኩት ነገር ስ እንደማትሆኝው የሚያስረዳኝ ነገር አይቻለሁ እና ማለት ችግር የለውም። እሱም እያወቀን እናንቺ የሆነ ነገር ማድረግ እንችላለን። ማለት አሁን እንግባ እያልሽኝ አለ አላልኩም። ምን ማስረጃ አለ እንደሱ ለማለት ብያለሁ። እኔ የመሸኖ ሻኛኝ ነው እያልኩ ከእሱ ማስረጃውን ታዩ፣ ማስረጃውን ታዩ ችግር የለም። የቪዲዮ ባለሙያዎችም ምንም አሉ። ችግር የለም። ጀስት ና ና ና ና እኔ ናት እንደ ኖርማሊ አይደለም አይደለም። በትክክል እኮ ነው የምነግርሽ በትክክል በትክክል። ናይ ናይ ናይ ችግር የለውም። ያው እንደምታዩት ዛሬ በህይወቴ የገረመኝ ነገር ማለት ነው። እንግባ እያልኳት ነው እና አሁን አላልኩም ስትል፣ ያው በድምፅም በቪዲዮም ቢሆን የተቀረጹ ነገሮች አሉ። ትንሽ ላይን ያዝ ሲያረግ እስኪዝ ድረስ ነው ያወራ። ነው ያለውን የነበረውን ነገር አብራችሁኝ የተከታተላችሁት ይሆናል። አንዳንዴ ለበጎም ነው የማትሆነውን ሴት በህይወቱ ብዙ ነገር ሰፖርት እያረጋ ብዙ ነገር እያሳለፈላ ጊዜውን እየፈጀ እዛ ሰርቶ ወደዚህ እየላከ ነገ አዲስ ኑሮ እንኖራለን። ብዙ ነገር ነው እዚህ የሚደረገው እና ጀስ ለመማርም ይሆና እናንተንም ያስተምራል። እኔ ግን ለወንድም ያዝኛለሁ። ይቅርታ እዚህ ነገር ላይ ባልኖርበት ብያሉ ባልኖርበት ምናልባት እሱ የሚያቅደው ነገር ጀስት ግን የማትሆነውን ልጅ ከህይወቱ የማይሆነውን ነገር እንዲርቅለት አድርጓል። የነበረው ውጤት ይሄ ነው። ልጅቷ እንደር ስላትም እሽን ያለችው ማለት እሽን ያለችው አብረን እዚህ ነው የተከራየሁት ብዬ ሩሙን ስለ ሩሙ ሰርቪስ ምናምን ስነግራትን ስ ተመችቷት ነው እንደር ያለችን። ከዛ በኋላ ቪዲዮ መውጣቱ ሲያውቅ ይኸው እየሮጠች ነው የሄደችው። የነበረውን ነገር አብራችሁ የተከታተላችሁት ይሆናል። እንግዲህ እግዚአብሔር የሆነ ባልደረባችንም እግዚአብሔር የሆነ እንግዲህ ለቤቷ የምታስብ፣ ወደፊት ጥሩ ነገር የምትሆንልህ፣ ለአንተ ለኑሮ የምትመች እግዚአብሔር ይስጥ ነው የምልህ። እንኳን ገላገለው ማለት እንኳን ገላገለው። ረጅም መንገድ ከሄደ በኋላ ብዙ ነገሮች ከተፈጠሩ በኋላ ቢያቅ ምን ያህል ሊጎዳ እንደሚችል ግን፣ አንዳንዴ እኛም እሱ ጀስት አምናት አለው ሲል እኛ ቅራኔ ኖሮን አይደለም ይህን ነገር ውስጥ የገባ ነው። ግን ጀስት አጣራ ብዙ ነገሮች ይከናወናሉ ብሎ እኛ ጋም ደውሎ የጎጆ የአዲስ ጎጆ ክሩዎች ላይ ሙሉ ጋር ደውሎ ሲል አጣራ እና የሚሆነውን ነገር የራስን ውሳኔ ተወስናለ ብለ ነው ነበር። አሁን መወሰን የሚችለው እሱ ነው፣ እኛ አይደለንም። በህይወት ውስጥ ሊሆነው የሚችለውን ላይሆነው የሚችለውን መንገድ እኛ አጣሩልን ያለውን ነገር እኛ ሞክረንለታል። እሱ ግን ይወስናል። መልካም ጊዜ የሆናላችሁ፣ ከፊታችሁ ደስ የሚል ጊዜ ግጠማችሁ። እኛም በአዳዲስ ዝግጅቶች እንመጣለን። ጀስት በሀይሉ ነኝ። አመሰግናለሁ፣ አብሬያችሁ የነበርኩት በጣም አመሰግናለሁ።